በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ምክር፣ በቅዱስ ዮሐንስ አፈወርቅ። ከሰው ጋር ብትዋጋ ወይ ታሸንፈዋለህ አሊያም ያሸንፋል። ተወዳጅ አባት ቅዱስ ዮሐንስ አፈወርቅ ወደ ስደት ሊወስዱ ሲሉ እንዲህ አለ። በዙሪያ ሆኖ ስርግርግ የሚለው ማዕበል ጽኑ ነው። ከፍ ከፍ የሚለው አውሎ ነፋስም እንደዚሁ አስጨናቂ ነው። ነገር ግን በፍጹም አልፈራቸውም የቆምሁት በዓለቱ ላይ ነውና ባሕሩ ቢፈልግ ይደንፋ፣ ከዓለት ከክርስቶስ ጠርጎ ሊወስደኝ አይቻለውምና። ሞገዶቹም ቢያሻቸው ወደ ላይ መውጣት የሚቻላቸውን ያህል ከፍ ከፍ ይበሉ፣ የጌታዬ የኢየሱስ ክርስቶስ መርከብን ሊያሰጥሟት አይቻላቸውምና። ምንድን ነው የምፈራው? ሞት ነውን? ለእኔስ ሕይወት ክርስቶስ ሞትም ጥቅም ነው። ስደት ነውን? ምድር መላዋ የእግዚአብሔር ናት። የሀብቴ መወረስ ነውን? ወደ ዓለም ምንም እንኳን አላመጣሁም። የዚህን ዓለም ክፋቶች በእኔ ዘንድ የተናቁ የተጠሉ፣ ንብረቶቿም የተዋረዱ ናቸውና አልፈራም። ድህነትንም አልፈራም፣ ሀብትም አልሻም፣ ሞትን አልፈራውም፣ መኖር አያጓጓኝም። አሳዳጄ ሆይ ይህን እንድናገር ያስገደደኝ ድርጊት ብቻ ነው እንጂ ሌላ ምንም እንዳይመስልህ እንዲያውም ስላንተ እጸልያለሁ። ተግባርህን እንጂ አንተን እወድሃለሁና። ይህ ብቻም አይደለም። እንድታገስ አስበ ትዕግስትንም እንዳገኝ ታደርገኛለህና እወድሃለሁ። ከክርስቶስ ፍቅር ማንም ሊለየኝ አይችልም። እግዚአብሔር አንድ ያደረገው ሰው ሊለየው አይቻለውምና። መጽሐፍም ስለ ባልና ሚስት ሲናገር ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። ሰው ሆይ፣ እስኪ ንገረኝ የጋብቻ ማሰሪያ መበጠስ ይቻልሃልን? አትችልም። ታዲያ ይህን ማድረግ የማትችል ሆነ ሳለህ እንዴት ቤተ ክርስቲያን ለመለያየት ፍጨረጭራለህ? የምታጠቃው እርሷን ነው፣ ልታጠቃው የምትሻው እግዚአብሔርን ልታጠቃው አትችልምና ቤተ ክርስቲያንን መጥላትና ምእመናንን ማሳደድ በቀጥታ እግዚአብሔርን ከመጥላት የሚመነጭ ነውና። ምናልባት ከሰማኸኝ ስታሳድደኝ ክብርን ነው የምትጨምርልኝ። ኃይልህን ከመጨረስ ውጭም ምንም ልትጎዳኝ አትችልም። የመውጊያውን ብረት ብትቃወም ለአንተ ይበስብሃል ነውና የሚለው የመውጊያውን ብረት ልታደንዘው አይቻልህም። ላደንዘው ብትል የምታተርፈው የገዛ ራስህን ማድማት ነውና ይኸውም የውሃ ማዕበል ስርግርግቢል ከዓለትም ጋር ቢላተም ዓለቱም ሳይጎዳው እንዲሁ በባዶ እንደሚመለሰው ነው። እመነኝ፣ ቤተ ክርስቲያን ያላት ኃይል ያህል ማንም የለውም። ስለዚህ ውጊያህን አቁም፣ ከሰማይ ጋር አትዋጋ፣ ኃይልን ከመጨረስ በቀር ምንም የምትፈይደው ነገር የለምና ከሰው ጋር ብትዋጋ ወይ ታሸንፏለ፣ አልያም ያሸንፋል። ቤተ ክርስቲያን ጋር ስትዋጋ ግን ፈጽሞ ማሸነፍ አይቻልህም፣ እግዚአብሔር ከየትኛውም ኃይል በላይ ነውና። ጌታን እናስቀናውን እኛስ ከእርሱ ይልቅ እንበረታለንን ተብሏልና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 22። ቤተ ክርስቲያንን የመሠረታት እርሱ ነው፣ ያጸናትም እርሱ ነው። ታዲያ እርሷን ማፍረስ የሚቻለው ማን ነው? የእግዚአብሔር ኃይሉን አታውቅምን? ምድርን ያያል እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል ይጤሳሉ ይላልና ትእዛዝ ይሰጣል፣ የሚንቀጠቀጠውም እንዲጸና ያደርገዋል። በምድር መንቀጥቀጥ የተመታችው ቁስጥንጥንያ ከተማ ከዚያ በኋላ እንድትጸና ካደረጋት ቤተ ክርስቲያንማ እንዴት! ቤተ ክርስቲያን ከሰማይ ይልቅ ጽንዕት ናት። ሰማይና ምድር ያልፋል ቃሌ ግን አያልፍም ይላልና። የትኛው ቃሉስ ነው የማያልፈው? አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያን እንሰራለሁ፣ የገሃነም ደጆች አይችሏትም የሚለው ነው እንጂ። ምናልባትም ይህ ቃሉን የማታምን ከሆነ ቢያንስ ቢያንስ ተጨባጭ እውነታዎችን እመን። እስኪ ንገረኝ፣ ቤተ ክርስቲያን ለማጥፋት አልሞ የተነሱ አላውያን ነገሥታትና መናፍቃን ስንት ናቸው? የብረት ድስት አዘጋጁ፣ እቶን እሳት አነደዱ፣ ተናጥቀው የሚባሉ አራዊቶችን ለቀቁ ቀስታቸውንም ገተሩ፣ ነገር ግን ቤተ ክርስቲያንን አልጎዷትም። እነዚህ የቤተ ክርስቲያን ጠላቶች አሁን ወዴት አሉ? ሁሉም አልፈዋል፣ መታሰቢያቸው ጠፍቷል። ቤተ ክርስቲያንስ አለች? ቤተ ክርስቲያንማ ይኸው ከፀሐይ ብርሃን ይልቅ ቦግ ቦግ ትላለች። ጠላቶቿ ብቻ ሳይሆኑ አለን የሚሉትም ሁሉ ጠፉ። የቤተ ክርስቲያን ሀብቷ ግን አላፊ ጠፊ ሳይሆን ዘላለማዊ ጸንቶ የሚኖር ነውና ታዲያ ክርስቲያኖች እንደዚያ በቁጥር ጥቂት በነበሩ ጊዜ ድል ከነሱ፣ አሁን ምድር ሁሉ በቅድስት ሃይማኖታቸው ከሞሏት በኋላ አጠፋቸዋለሁ ብለ ታስባለህን? ሰማይና ምድር ያልፋል ቃሌ ግን አያልፍም ተብሏልና በከንቱ አትድከም፣ በዚህ አትደነቅ። ቤተ ክርስቲያን ከሰማይና ከምድር በላይ በእግዚአብሔር ዘንድ ተወዳጅ ናትና። እግዚአብሔር ሥጋን የነሳው ከሰማይ አይደለም በምድር ካለች ቤተ ክርስቲያን ነው እንጂ። ሰማይም ለቤተ ክርስቲያን ነው፣ ቤተ ክርስቲያን ግን ለሰማይ አይደለችም። ሰይጣን አንዲትን ሴት ወይም አንዲትን ወጣት ሴት ሰማዕት ማሸነፍ አይቻለውም። ታዲያ አንተ መላውን ሕዝብ ድል መንሳት ተስፋ ታደርጋለህን? ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ብሎ ጌታችን የተናገረውን ቃል አልሰማህምን? እና በፍቅር ገመድ ተሳስረው በአንድነት በሚኖሩ እጅግ ብዙ ሰዎች መካከል አይገኝም ብለህ ታስባለህን? እኔ ቃል ኪዳኑ አለኝ፣ በእርሱ ላይም የምተማመናለሁ፣ በገዛ ክንዴ ላይ ግን አይደለም። በመጽሐፍ የተሰጠው የተስፋ ቃል አለኝ። ማረፊያዬ እርሱ ነው፣ መጠጊያዬ እርሱ ነው፣ የጸጥታ ወደቤ እርሱ ነው። እንደዚህ ከሆነ ታዲያ ዓለም ሁሉ በእኔ ላይ ቢነሳ ምን ያስፈራኛል? የተጻፈ ቃሉ የለኝምን? መልእክቱስ የለኝምን? አምባ መጠጊያዬ ያለው እዚያ ነው። አጥር ቅጥሬ ያለው እዚያ ነው። መልእክቱስ ምንድን ነው የሚለው? እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28፥20። ስለዚህ ክርስቶስ ከእኔ ጋር ነው። የሚያስፈራኝ ታዲያ ምንድን ነው? ማዕበሉ ቢነሳሳብኝ፣ ባህሩ አፉን ቢከፍትብኝ፣ የነገሥታት ቁጣ ቢቀጣጠልብኝም፣ እነዚህ ሁሉ እንደ ሸረድድር ቆጥራቸዋለሁ። የዘወትር ጸሎቴ አምላኬ ሆይ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን የሚል ነው። ፈቃድህን እፈጽማለሁ። አዎን፣ የገሌ ወይም የገሊት ፈቃድ ሳይሆን የአንተን ፈቃድ ብቻ እፈጽማለሁ። ክንዴ መከታ እርሱ ነውና፣ አለቴ እርሱ ነውና፣ አስተማማኝ ማረፊያም እርሱ ነውና ፈቃድህን እፈጽማለሁ። እሰደድ ዘንድ የእግዚአብሔር ፈቃድ ከሆነ እሰደዳለሁ። እዚህ ቆይ ዘንድም ከሆነ አመሰግነዋለሁ። አዎ ወደ የትም ብሄድ ፈቃዱ ከሆነ ስሙን ከፍ ከፍ አድርገዋለሁ። የቅዱስ ዮሐንስ አፈወርቅ ረድኤት በረከቱ ከሁላችን ጋር ይሆን። ያስተማረን፣ የመከረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መስዋዕት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።